እንግዲህ ህክምና እየተደረገላቸው እንዳለ ሁላችሁም ማየታችኋል። ብዙም አዳዲስ ነገር ነበረ። ያው በመሀል እንግዲህ ምን እንደተፈጠረ ባታወቀ ሁኔታ ቪዲዮ ሁለታቸውም ያቆሙት አንድ ቀን ነው። ከዛ በኋላ ምንም አይነት ቪዲዮ አልለቀቁም። ምን ተፈጥሮ ነው እያላችሁ ሁላችሁም ኮሜንት ስር እያነበብኩ ነበር እና እኔም ጋር እነሱም ጋር እየጻፋችሁ ነበር እና ያው እንግዲህ አዲስ ነገር ሲኖር ሲጀመር እራሳቸውም ይመጣሉ። አዲስ ነገር ካለ ያው የመስፍንን ጉዳይ ለመያዝ ይመስለኛል። ቪዲዮ ከመልቀቃቸው በፊት እሱን ቪዲዮ ብዙ ጊዜ እናንተም እየተናገራችሁ ነበረ። ቪዲዮ አትልቀቅ፣ ቪዲዮ በለቀቅ ሰዓት የመስፍን አንተ የምት እንትን የምትልበትን እያሳየኸው ስለሆነ መረጃ አታቀብለው፣ ለትንሽ ጊዜ እሱን እስከምትይዝ ድረስ ቪዲዮ ባትለቅ ጥሩ ነው እያላችሁ ኮሜንት እየጻፋችሁ ነበር፣ አብዛኞቻችሁ ማለት ነው። በፊትም እነ መሀሌት ናቲ በፍለጋ እየጀመሩ ሰዓት ቪዲዮ አትልቀቁ፣ የደረሳችሁበትን እየተከታተለ እንዲርቃችሁ ይሆናል፣ መስፍን ለትንሽ ደቂቃ ቪዲዮ አትልቀቅ እያላችሁ አብዛኞቻችሁ እንትን ብላችኋል። አሁን ደግሞ በዛም ይመስለኛል። እንግዲህ መስፍን በውሸት ሀገር ወጥቷል ብሎ የተናገረው ሰውዬ እሱን ለማሳደድ አሁን ላይ የመስፍንን ፍለጋ እንደጀመሩ ተናግረዋል። ባለፈው ቪዲዮ እንዳቆሙት የያያችሁት ነገር ምን ማለት ነው። ከዛ በኋላ እንግዲህ ይህ ሰውዬ መጠጥ ቤት ነበር ያገኘው። አይታችኋል። ከዛ በኋላ እሱን ያለበት ቦታ ለማሳየት ይዞት ወጣ። ይሄ ሰውዬ ውሸት ነው መስፍን እንዳልወጣ በደንብ እርግጠኛውን ሁኝ የምነግራችሁ መስፍን ከሀገር አይወጣም። ምክንያቱም መስፍን የሚሄድበት ፕሮሰስ ሙሉ እንትኖቹ ዶክመንት እጁ ላይ ያለው ልውልጋ ነው። ይሄ ሰውዬ ወደ ውጭ የመውጣት እድል የለውም ማለት ነው። በምንም በምንም ሊወጣ አይችልም። ይሄ የምንድን ነው የሚባለው ገንዘብ ምናምን የሚያዘዋውርበት ያው እሱ አንድ ነገር ብቻ አይኖረውም። የገንዘብ ማዘዋወሪያም በአንድ ብቻ የሚረጋ ሰው አይመስለኝም፣ ሌላም እንደዚህ ሊኖረው ይችላል። ያው የተወሰነው ቢሆንም። ዋናው የመስፍን ቀኝ እጅ የተባለው ጋ ተይዞ ሳለ የመስፍን ሙሉ ዶክመንቶች ለልዑል ሰጥቶታል፣ እንዲሁም ውጭ ሀገር የሚሄድበት ሁሉ ሰጥቶታል። አይታችኋል። እና ይሄ ሰውዬ በውሸት ነው መስፍን ከሀገር ወጥቷል እያለ ሲያወራ ነበር። አሁን ላይ እነዘላለም የጠፉበት ምክንያት አንደኛ ነገር እሱን ሁል ጊዜ ቪዲዮ በለቀቁ ሰዓት እሱ እንዲርቅ ስለሚያደርጋቸው ለተወሰነ ሰዓት ቪዲዮ ሳይለቁ እሱን ውስጥ ለውስጥ ያው አዲስ ነገር ካለት እንደነገርኳችሁ ብዙም እንትን አይሉም ይለቃሉ ግን፣ ቪዲዮም ራሱ ቢቀርጹ ለተወሰነ ሰዓት ቪዲዮ ባይለቁ ባይለቁ እያላችሁ የብዙቻችሁ እንትን ነበረም። ያው እነሱም በዛም እንትን ይመስለኛል። ቪዲዮ እስካሁን እንጂ አዲስ ነገር እስካሁን አይኖርም ብዬ አላስብም። ምክንያቱም ያ ሰውዬ ከተያዘ በኋላ ቀጥታ የሚወስደው መስፍን ያለበት ቦታ ነው። ምክንያቱም የመስፍን ዋናው የተባለው ብዙ ነገር በማንም ስሙ ናቲ ሞት የሞት እንትን የፈረደበት ሰውዬ ነበር። ባለፈው የተያዘው ሰው ይሄ ሰውዬ በውሸት እና እንግዲህ ይሄ ሰውዬ ያው ከደረሰበት በኋላ መስፍን ወደ ውጭ እንደወጣ ምናምን እየተናገረ ያው በስካር መንፈስም ስለነበረ ብላችሁ አስቡ። ግን የሚወጣበት እንትን ምንም እድል የለውም መስፍን ማለት ነው። ያው እንደተለመደው መስፍን የምታገኙት ቦታ ደህና ቤት እንደዚህ ያማረ ምናምን ቤት ውስጥ አይገኝም። ትንንሽ የጎጆ ገለባ ቤት የምትመስል እሱ ጋ ነው የሚደበቀው ሰው። አሁን ይህ ሰውዬ ወደ ሀገር ወቷል ምናምን እያለ የሚያስወራው አብሮ የሚሰራው ልጅ ሰውዬ በውሸት ነው። እሱን ደግሞ እንግዲህ አይታችኋል። ይዞት ወጥቶ ይሄ መስፍን የተባለውን ጉድ ያለበትን የሚያሳይ በደንብ ከሁላቸውም በላይ የሚያውቀው እሱ ነው። እዛው ነው የሚመራቸው። ይሄ ሰውዬ በውሸት መስፍን ወጥቷል፣ በትኑን ሄደ እንደዚህ እያለ በናቲ ላይ እንዲሞት የፈረደበት አረመኔ ጨካኝ፣ ከመስፍን በምንም የማይተናነስ ሰውዬ ነው። እና ስለ እሱ ደግሞ ብዙ ነገር ከሱ ብዙ መረጃ መቀበል ይችላሉ። በጣም ብዙ ነገር ያውቃል። በጣም ብዙ ያው ለዛ ሰዓት መናገር አይፈልጉም። ታውቃላችሁ ሲያዙ ሁል ጊዜ መናገር አይፈልጉም። ለምን እንደሆነ አላውቅም። መስፍንን እየፈሩት ይመስለኛል። አሁን ሳይወጣ አገር ወቷል ብሎ ሲያወራ የነበረው ሰውዬ እንግዲህ በውሸት ምንም እንትን ሳይለው ያው የመጠጡም ያናግረዋል። በእርግጥ እየጠጣ ስለነበረ ብዙ ነገር እንዲያወራ ያደርገዋል። ግን ይሄ ነገር እውነት ነው ወይስ ውሸት ነው የሚለውን እንግዲህ እስከ መጨረሻው ድረስ አይታችሁ ትረዳላችሁ። ለዛ ነው አሁን እነሱ በአሉበት እንትን ልክ በነሱ ቦታው ናችሁ ብታዩ እስካሁን ድረስ ያው ማህሌት እና ናቲን ለማግኘት ብዙ ውጣ ውረድ አይተዋል። በመሀል ላይ በጣም ብዙ ሰው ተጎድተዋል። ሶ እስከዛም ድረስ እስከ ሁኗ ሰዓት ድረስም ያው ሰዎችም ቢጎዱም ግን በጣም ብዙ ለውጥም እያመጡ ነው። ቢያንስ ሉል ማህሌት እና ናቲን አግኝተዋል። ብዙም ሰው ቢጎዳም እግዚአብሔር ይመስገን። አሁን ይሄ ሰውዬ እሱን ለማግኘት የግዴታ ቪዲዮ ለትንሽ ለተወሰነ ጊዜ ማቆም አለባቸው። ያው እንግዲህ አዲስ አዲስ ነገር ሲኖር ደግሞ እንግዲህ ምን እንዳለ እንግዲህ እናሳያችኋለን ማለት ነው። እናንተም ብዙ ጊዜ ስለምትሏቸው ኮሜንት ላይ ለዛም ይመስለኛል ቪዲዮ የማይለቁት ያው መስፍን የቀረቡትን ምናምን። ምንም አይነት ቪዲዮ ካለቀቁ መስፍን በምንም ሊያይ አይችልም። ማስረጃ ምንድን ነው? ከንስር አይንም ከዘላለምም እንግዲህ አብረውት የሚሰሩ ሰዎች ብዙ ጊዜ ምስጢር እያወጡ ለብር ብለው ብዙ ሰዎች ትእይንትን እያሉ ነበር። አሁን ግን ያው ጥንቃቄ አድርገዋል። ከባለፈው ልጅ ብዙዎቻቸው ይማራሉ። አሁን ላይ ብዙ ምስጢር ያወጣሉ ብዬ አላስብም። ምክንያቱም ዙሮ ዙሮ መጋለጣቸው ስለማይቀር፣ ያው እንግዲህ ቪዲዮን ባይለቁ ከውስጥ አንድ ምስጢር አቀባይ ካለ ስራቸው ዝም ብሎ ድካም ብቻ ነው የሚሆነው። እነሱ መተማመን አለባቸው። ተማምነው ከሰሩ እንግዲህ በቅርብ ቀን መስፍን የተባለውን ጉድ ይይዙታል። ውሸት ነው፣ ከሀገር ወጥቷል ምናምን እያሉ የሚያወሩት በውሸት ያው እሱ ፈርቶም የሚሄድበት ስላጣ ያው እሱ ቢወጣ ሀገር እንኳን ወጣ ብትሉ እንግዲህ መስፍን ሁለት ሚስት እንዳለው ደርሰውበታል። ሁለቱ ሚስቱም ልጅ አለው። ከሁለቱም ሚስቶቹ ልጆች አሉት። ስለዚህ እነሱም እንደ መያዣ ይሆናሉ ማለት ነው። መስፍን እንደወኳን ወጣ ከተባለ ማለት ነው፣ ምሳሌ ወጣ ከተባለ ልጆቹን እንደ መያዣ መጠቀም ይችላሉ። ሉልም ሆነ ዘላለምን ማናቸው ማለት ነው፣ በማናቸውም ያው ሁለቱም አንድ ስለሆኑ የሚሰሩበት። ስለዚህ ይወጣል ብዬ እኔ አላስብም። አንደኛ ነገር በልጆቹ ለልጆቹ እኮን የሚራራባት አይደለም ያው አረመኔ እና ጨካኝ እንደሆነ እያያችሁ ነው። ግን ውጭ ሀገር የሚሄድበት ወረቀቱ ልውልጋ ከሆነ በምንም ሊሄድ አይችልም። ሄደ ሄደ ሄደ እያለ የሚያወራው ሰውዬ በስካር መንፈስ ነው። ያው እየጠጣ ስለነበረ አንዳንድ ጊዜ ሲሰክር ሰውዬው ብዙ ነገር ሊለፈልፍ ይችላል። ግን እውነታው ደግሞ መስፍን እንዳልወጣ ነው የሚናገረው። ለማንኛውም ሁሉንም ነገር እንግዲህ ከነ ልዑል እና ከዘላለም እናያለን ማለት ነው። ትክክለኛ መረጃ እስከሚመጣ ድረስ እንጠብቃለን። እነሱ የመስፍን ተላላኪዎች ስላወሩ መስፍን ከሀገር ወጣ፣ መስፍን እንዲህ አለ ቢሉ ማንም ሰው አያምናቸውም። ያው በውሸት እንደዛ ሊሉ ስለሚችሉ ዘላለምም ልዑልም በራሳቸው እንትን ነው የሚንቀሳቀሱት እንጂ ሰው ስላላቸው ፍለጋቸውን ያቆማሉ ማለት አይደለም። መስፍን ከሀገር ወጣ ከተባለ ፍለጋ ያቆማሉ ማለት አይደለም። በመስፍን ዙሪያ በጣም ብዙ ሰዎች አሉ። እንደነገርኳችሁ በልጆቹ፣ ሚስቱ አሉ፣ ቤተሰብም አለው። እነሱ በእነሱ እንደመያዣ መቁጠር እንትን ምንድን እንደመያዣ መጨረሻውን እንግዲህ ያሳምርልን። መስፍን በቅርብ ቀን ተይዞ ፍትህ የሚያገኙበት ቀን በቅርብ ያደርግልን። ያው የሁላችሁ ምኞታችሁ ነው፣ የመዝማን ነው፣ የመሀሌትና ናቲ ናቲን፣ በተለይ ናቲ አንጀት የሚበላ ልጅ፣ ሞት የተፈረደበት ልጅ አይታችኋል። ዘላለም ባይደርስለት ከመኪና ሁሉ አውርደው ሊጥሉት ቢላ ይዘው ለአረብስ መንፈስ ቅዱስ ለማውራት ራሱ ይዘገንናል። ለናት የተዘጋጀ ቢላ ነው እንግዲህ ካሜራ ማኑ የተወጋበት እና፣ ይህን ያክል ጨካኝ እና አረመኔ ሰው ነው መስፍን ማለት። ከመስፍን ምንም ነገር እንጃ፣ ለሱ ሚራራ እንጀት የለም። እውነት የስራው ማግኘት አለበት፣ መቀጣት አለበት በቃ እስካሁን ድረስ ላሰቃየባቸው እንግዲህ መስፍን ምንድን ነው መሀሌት እና ናትን ፍለጋ ከጀመሩ አንስቶ እያያችሁ ነው። በመስፍን በጣም ብዙ ሰዎች ቅሬታ እያመይንት እያሉ ነው። ለዘላለም ለው ልውልም እነሱ ከካሜራ ጀርባ ይመጣሉ ይላሉ እኛ እውነተኛ ታሪክ ሲሆን ወደ እናንተ እናመጣለን ነው ሁል ጊዜ የሚሉት ግን፣ ሰውየው በዚህ የሚረካ ሰው አይደለም። በሁለት ሰው ንብረት አይደለም የሚስተዳደረው። በጣም የብዙ ሰዎች እምባ አለበት እና እግዚአብሔር ይፍረድበት ይፍረድበት እውነት የስራውን ይስጠው መድኃኒዓለም። ለማንኛውም ጋዜ ዛሬው ቪዲዮን ይመስል ነበረ። ያው እንግዲህ የጠፉበት ምክንያት በዚህ ሊሆን ይችላል በሚለው ጠፋ ጠፋ ስላሉ ይህንን ልንገራችሁ ብዬ ነው። ለማንኛውም ስትገቡ ሁላችሁም በቅንነት ሰብስክራይብ ማድረጋችሁ እንዳትረሱ፣ ቪዲዮን ላይክ እና ሼር እያደረጋችሁ አበረታቱን። እስካሁን አብራችሁ ለቆያችሁ ከልብ ነው አመሰግነው። ሰላም ፍቅር ተመኘሁላችሁ። በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍ ይበል። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ፣ እንወዳችኋለን ባይ ባይ።